ምክንያት አጣውለት በህይወት መኖሬ የሚወደን ሰው ሳጣ በራሴ ምለው ሙዚቃ ይሄ አዲስ ነው። እንደ ቤተሰብ እንዴት ነው አሁን ላይ ሜሽን እንድደረገ ቻለ? አልገባኝም። ቡሩክም ሼር አርገዋል፣ እሄንም እንደዛው ሼር ያደርጋለች አይቺ ያለው እና ማለቴ እሄ ሙዚቃ የሰማ ነው ቆይቷል። እንዴት አሁን ነው እንደ ለህ የተለቀቀው? አልገባኝም ምን ኦ ማይ ጋድ። ለማንኛውም በጣም የሆነ ታውቃላችሁ የኔ ከምትወዱ ሰው ስትለዩ በጣም ፍቅር ውስጣችሁ ላይ ያለ ሲትለያዩ ወየ ነገር ማላችሁ ላይ ሲፈጠር እንደዚህ አይነት ሙዚቃ እንደዚህ አይነት ወይ ዘፈን ይዘፈናል። ምን አሁን እና ለማንኛውም ይሄ ምየም ሼር አድርጋለች። ቡራውም ሼር አድርገዋል። ቡራ ሼር አድርገው ቲክቶክ ላይ ነው ይሄም ሼር ይሄም ሼር አድርጋቸው ኢንስታግራም ላይ ነው ያየሁት። እንደዚህ ቲክቶክ ላይ አላየሁም። እና ግን እኔ ደንግጭ ያሉ ማለት ምን ተፈጥሮ ነው ብዬ ከዛ ዲጂታል ሜሽን ተደርጋለች። ከዛ አየሁትና በቃ፣ ለማንኛውም አዲስ ሙዚቃ ስለሆነ ነው ብዬ አዲስ ሙዚቃ ነው ማለቴ አዲስ ሙዚቃ ስለሆነ ነው ብዬ ማለቴ እኔ አዲስ እንዲሆን አላወኩም፣ ግን ይሄን ሙዚቃ ዛሬ አይደል የሚሰማ ነው ቆይቶ እንደ ቤተሰብ አይደል

እሱ የእኔ ውዶች እንደዛ እላችኋለሁ። እና እንደዛ ሁሉ ቡሩክና ሄም እንደዛ በፍቅር ወይም እንደዚህ አይነት ፍራንኮችን ማለት ላይክ ካላረጋችሁ እሺ፣ እነሱ ጸብ ጸብ ነው የምትፈልጉት ከነሱ፣ እነሱ እንዲጣሉ ነው የምትፈልጉት። ምኞታቸው እነሱ ማጣላት ነው። ሲጣሉ ብቻ ነው እንትን የምታደርጉት ማለት ነው። ይባለው ይሄ ነው። ላይክ ይህም ቪውም ያለው እንደ

እና ያው ቲክቶክ እና ዩቱብ ብቻ ለፍቅረኛ እና ለጎደኛ አይደለም የተከፈተው። እና ሼር የሚደረገው ለፍቅረኛ እና ለጎደኛ አይደለም። እና አንዳንዴ ሼር እናደርጋለን የሁኔታ ታውቃላችሁ፣ ደስ የሚል ነገር ሲናገኝ ማለት ነው። እና እሷ ምንም ነገር አልተፈጠረም ወይም ሙዚቃ አዲስ ስለሆነ ነው እንደዚህ እያደረጉ ያለው። ቲም ውዶቼ አትጨነቁ ይሏቸዋለሁ። የኔ ውዶች የኔ ምርጦች እንደዛ ወታችሁ ማትናገሩት ምንም ነገር በቃ የራሳችሁን ሳትገለጹ ቡሩክና ሀይሚ ሞታችሁ የምትወዱ ሰዎች ያላችሁ እና እግዚአብሔርን ቲክቶክ ላይ ወጥቶ አንድ ቀን ገስት ላይ ገብቶ ሳያወሩ እንደዛ ዩቱብ ላይ ወጥቶ ማይናገሩ ሰዎች በጣም ቡሩክና ሀይሚ እንደ ራት የሚወዱ ሰው አለ። እግዚአብሔርን የምረ ነው ፎቶ ስቶሪ ላይ ከለጠፉ ሰዎች በላይ ማለት ፕሮፋይል ላይ ምንም ነገር ሳያደርጉ ዝምብሎ ብሎ የሚወዱ ሰዎች አሉና እግዚአብሔር ይወደዳችሁ፣ እግዚአብሔር ይባርካችሁ። አትጨነቁ ልጆቹ ሰላም ናቸው። አሁን ለእግዚአብሔር ይመስገን እና ሁሌም ሰላም ነው እንዲሆን ሰላም በለሴታ እንዲመጡ የምትፈልግ ከሆነ ቤታችሁን ሼር አርጉ እና ዳይካጉ ሰበስክራ ያርጉ ማለት ነው። ብሮክና የሚ ሰላም በቃ እነሱ ፍቅር ብቻ ማለት እንፈልጋል የምትሉ ሰዎች፣ እነሱ ጸብ እንፈልጋል የምትሉ ሰዎች ማለት ነው። ከና መፈጠራቸው ከና ዩቱባቸው ውጡ እንደውም ማለት ነው። ይምር ነው ጸብ ብቻ የምትፈልጉ ሰዎች አላችሁ አንዳንዶች እና በቃ የሆነ ሰው ዝቅ ሲል የሆነ ሰው ማሳደብ የሆነ ሰው ማረጋጋት ምት ይፈልጋላችሁ። ያሶነ ሶ ያ ነገር ሊሆን አይችልም እና በፍቅር እንዲመጡ በደስታ ሁሌም በቃ ማሳቅ የሚፈልጉ ከሆነ ቪዲዮቸውን ሼር አርጉ፣ ቤታችሁን ስብስክራ